ኢትዮጵያ የአየር ንብረት ለውጥን ለመቋቋም እየሰራቻቸው ያሉ ስራዎችን አለም በድጋሜ አረጋግጦ እውቅናም ሰጥቷል። በብራዚል ቤለም እየተካሄደ በሚገኘው 30ኛው የዓለም የአየር ንብረት ለውጥ ጉባዔ ላይ ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባዔ ለማዘጋጀት ያቀረበችው ጥያቄ ሙሉ በሙሉ ፀድቆ ይፋ ሆኗል።

ይህ በእርግጥም ኢትዮጵያ እስካሁን ድረስ እየሰራቻቸው ላሉ ስራዎች እውቅና እንደዚሁም ደግሞ ወደፊት አፍሪካንም ዓለምንም አስተባብራ መስራት ላሰበቻቸው ስራዎች ትልቅ እድልን የሚፈጥር እንደሆነ ይታሰባል። በእርግጥም ይህ ለኢትዮጵያውያን ትልቅ እድል ነው። ትልቅ ተምሳሌት ሆኖ የሚነሳ ስራ እንደሆነ ይጠበቃል። ከዚህ ቀደም ኢትዮጵያ ሰላሳ ሁለተኛውን የአየር ንብረት ለውጥ ጉባኤ ለማዘጋጀት ሀሳብ ስታቀርብ በአፍሪካውያን ወንድሞቿ መደገፏ ሲነገር ቆይቷል። ዛሬ ደግሞ ዓለም በአንድ ድምፅ ኢትዮጵያ ማዘጋጀት ትችላለች፣ ከዚህ ቀደም የተመለከትናቸው ዓለም አቀፍ ኮንፈረንሶች እንደዚሁም ታላላቅ ጉባኤዎች በስኬት መጠናቀቃቸው በእርግጥም ኢትዮጵያ እንደምትችል አሳይቶናል፣ ለዚህ ይሁንታ እንሰጣለን የሚል ስሜትን ያመላከተ ሆኖ አልፏል። ኢትዮጵያ የጀመረቻቸው ትልልቅ የአየር ንብረት ለውጥ መከላከል ስራዎች ምን ያክል አፍ አውጥተው እየተናገሩ እንደሆነ ማየት የሚቻሉበት ነው። በዚህ በብራዚል ቤልም ተካሂዶ በተጠቃለለው በዚህ የዓለም የአየር ንብረት ለውጥ ጉባኤ ላይ ኢትዮጵያ ድምጿን አሰምታለች፣ ፍላጎቷን አሳይታለች። ተመርጣም ደግሞ ሰላሳ ሁለተኛውን ለማስተናገድ እድሉን አግኝታ እነሆ በእጇ አስገብታለች። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሀብታሙ ተክለስላሴ፣ ብራዚል ቤሌም